የስልጤ ብሔረሰብ እንግዳን አርቡ የምጠብኝ ብሎ ነው የሚቀበለው። በስልጤ ብሔረሰብ ክብር ከሚቸራቸው በክብርም የክብር መስተንግዶ ከሚቀርብላቸው አካላት ዋነኛው እንግዳ ስለመሆኑ ከአባቶች መልእክት ከተጻፉ ጽሑፎች መረዳት ይቻላል። እንግዳ የመሆን እድሉ የየተራ ይሁን እንጂ የዛሬ እንግዳ በሌላ ጊዜ እንግዳ ተቀባይ መሆኑ የማይቀር ሀቅ ነው። ይህንንም በስልጤ ብሔረሰብ መክማቾት ስነ ቃል መጽሐፍቶች ስንረዳ ሙተም ነግዳም ተዩን ይለቀሪ፣ ሟችም እንግዳም ሳይኮን አይቀርም በማለት የእንግድነትን የየተራ መሆን፣ እንግዳን ማክብር የኋላ ለራስ መከበር መሆኑን አበክሮ ተገልጾበታል። ይሁንና እንግዳ ልዩ ስፍራ ያለው አካል ነውና የሚ የሚቀርብለት መብል መጠጥ እና የሚያርፍበት ስፍራ ንጽህናና ምቾት የሚጫወተው ጫወታ አዝናኝነት የተመረጠ መሆኑን ሙያተኞች ይገልጻሉ። ይህንን ሀሳብ ያብራሩልን ዘንድ በባህል ቱሪዝም መምሪያ የባህል ታሪክ ና ቅርስ ዳይሬክቶሬት ዳይሬክተር የሆኑትን ቃሲም አወልን ጠይቀናቸዋል። ስሜ ቃሲም አወል ይባላል። በስልጤ ዞን ባህል ቱሪዝም መምሪያ የባህል ስራ ሂደት ተወካይ ነኝ። ያው የስልጤ ብሔረሰብ እንግዳን አርቡይም ጠቢ የምጠብኝ ብሎ ነው የሚቀበለው። መጀመሪያ አረቡ የምጠብኝ ማለት እንኳን ደና መጣችሁ፣ ያለውን ነገር እንኳን ደና መጣችሁ ብሎ የራሱን የውስጡን ደስታውን የሚገልጽበት ማለት፣ ይሄን የሚገልጽበት ምክንያት ምንድነው? ከተለያየ ቦታ ዘመድ ይሁን ሌላ ይሁን ምንም ይሁን ምንም እንግዳ ሆኖ የአንድ ቤተሰብ ከሄድ አርብ የምጠብኝ ብሎ መቀበል ግዴታው ነው ይቀበላልም። ማህበረሰቡ ያው ከድሮ ጀምሮ የተለመደ ተግባር ነው ማለት አርብ የምጠብኝ ብሎ በስልጤ ባህላዊ ቤት ላይ ጠጠ አለው ሳሎን አለው ማለት ነው። ጠጣይ የሚባለው ሳሎን እና ሌሎች ክፍሎችም አሉት ሌሎች ክፍሎችም አሉት። በዛው አርህቡ ብሎ ወደ ጠጣይ ወይም ወደ ሳሎን ያስገቡታል ማለት ነው። በዛው በባህላዊ በተነጠፈ ከአባት የአሁኑ ምንጣፍ የዘመናዊ ምንጣፍ ማለት ነው። በዛ እንት ተደረጉ ለባከላ ጅ በተደረጉበት እዛው እንዲያርፍ እዛው እንዲዝናና እንዲጫወት ያው ማል ማል ላይ ቀልዶችን እንቆ እንዲሁም ማታ አካባቢ ሲሆን ደግሞ የስልጥ የመቅማቸውትን እና ንቅይትን እየጨምር እየተዝናና ያው ምሽቱን በደስታ የሚያሳልፍበት እንዲሁም ከተለያየ ቦታ የመጣ ከሆነ ከየት መጣ ተብሎ መረጃ የሚለዋወጥበት ስራት አለው እዚህ አካባቢ ያለው መዋል እሱም የሚጠይቅበት ይሄም ሰው እዚህ አካባቢ ላይ ይታለ ነገር ካለ ለዛ ሰውዬ የሚሰጥበት። ለምሳሌ በምሽት ማይንቀሳቀሱ ከሆነ እንደ በዚህ ምሽት እንደዚህ እንደዚህ የሚባለው ነገር አውሬ የሆነ ነገር ካለ በዚህ ሰዓት ከዚህ እስከዚህኛው ሰዓት ለሽንቱን ስትወጣ እንደዚህ ነገር ስለሚገጥሙ ጥንቃቄ ያደርግ ተብሎ ይነገረዋል ማለት ነው። በስልጤ ለየት ያለ ባህል ነው ማለት ነው። ከዚህ በተጨማሪ ራት የስልጤ ባህላዊ ምግብ ለየት ተደርጎ ቤት ያፈራው አሁን ክብር እንግዳ ከሆነ እንደተዘጋጀ ከሆነ ክትፎ፣ ጎመን በክትፎ ወደ ደጋው ስትሄድ ደግሞ አተካ ነው ለየት ተደርጎ ተሰርቶ ይቀርብለታል። ራት ቤት አፈራውን በደስታ ከቤተሰብ ጋር እየተጫወተ ያሳልፋል ማለት ነው። በዚህ ልክ እንግዳን የመቀበል ባህል ያለው ማለት ነው። በባህላዊ መጠጥ ቃሪቦ ካለ ቃሪቦ በጋሳት ከሆነ ቃሪቦ ተዘጋጅቶለት የጠጣ ቆሎ ገብስ ቆሎ ምናምን እየቀረበለት እየተጫወቱ ምሽቱን ያሳልፋል ማለት ነው። እንግድነት አንዳንዴ የሚቀበለው አንዳንዴ ለዝያራም ሊሆን ይችላል። ለምሳሌ ብዛማ ጥየቃ ሊሆን ይችላል። እርስ በርስ ግንኙነት እንዳይቋረጥ ማህበራዊ ትስስር እንዳይላላ ለማድረግ ጭምር ሊሆን ይችላል። አንዳንዴ ደግሞ የተጣሉ ሰዎችንም ለማስታረቅ ሽምግልና ስርዓት ሊሆን ይችላል። እነዛ በዛ አካሄድ አብዛኛው ሰዓት እንግዳ ይሄዳል። አንዳንዴ ደግሞ የተለያዩ ማህበራዊ ኬዞች ይኖራሉ። ለምሳሌ ሰርግ ሊኖር ይችላል፣ ለክሶ ሊኖር ይችላል። የስልጤ ማህበረሰብ እንግዳ ሆኖ የሚሄድባቸው ብዙ ምክንያቶች አሉ ማለት ነው። ይህን የስልጤ ብሔረሰብ ባህል ማህበረሰቡ ቱባነቱን ጠብቆ እንዲቆይ እንዲያቆይ ሰፊ ስራ ይጠበቅበታል። ይህንንም አስተያየት ከጠየቅናቸው የማህበረሰቡ አካላት ማወቅ ችለናል። ስሜ ሙደስር ሽኩር ይባላል። ምናልባት የስልጤ ብሔረሰብ የእንግዳ አቀባበል ስነ ስርአቱ ቀደም ሲል ከነበረው ምናልባት የተቀየረበት ሂደት ነው ያለው። በእኛ እድሜ እንኳ ስናይ እናቶቻችን ውሃ ለጠየቀ እንግዳ ወይም መንገደኛ ወተስ ይሰጥ የነበረበት ሌላው አሁን እንግዳ አቀባበል ስነ ስርዓታችን አሁን ካለው የኑሮ ውድነት አንጻር ደግሞ በጣም የተለየ የተቀየረበት ሁኔታ ነው ያለው። ሰው እንግዳ አቀባበል እንትኑ እንግዳም መቀበል እየፈለገ በተወሰነ መልኩ የእጅ ማጠር የምንበለው የኑሮ ውድነት የምንበለው የተቀየረበት ሂደት ነው ያለው። አባት ቦታውን አልጋውን ትቶ ለእንግዳ ነበረ የሰጣን የሚባለው። እንግዳ አለ ወይ ከሚለው ልጀምርህልና፣ እንግዳ አሁን እንግድነት ሄጄ እንደ ድሮ ቤተሰቤን ልዘይር ማህበረሰቡን ዘመዶችን ልዘይር ቢባልም አሁን ያለው የኑሮ ሁኔታ ይታወቃል። አንድ ቀን ሰው 15 ቀንና ወር ወጥቶ ወይም 3 ቀን ወጥቶ ማህበረሰቡ ወይም ዘመዶችን ልዘይር ቢል ምን ያክል ብር ያስፈልጋል? ምን ያክል በጀት ያስፈልገዋል የሚለው ይታወቃል። እንደ ድሮ መዘያየርም እንግድነትም ያለ አይመስለኝም። ምናልባት ለእንግዳ ድሮ የምናደርገው አቀባበልና አሁን ያለው ተቀይሯል ወይ የሚለው በደንብ ተቀይሯል ድሮ እንግዳኮ፣ እንግድነት ከሄደ ጋቢ ይለብሳል፣ ጥሩ መኝታ ይሰጠዋል፣ ጥሩ ምግብ ይበላል። አለ የሚባለው ምግብ ከመጠጥ አይነት ከውሃ ጀምሮ እስከ ወተት የተሻለ ምግብ ቀርቦለት ነው እንት የሚባለው። አሁን ግን ያ እየጠፋ ያለበት ሂደት ነው ያለው። ምናልባት ያው እኔ እንደወጣት ማደረግ ያለበት ነገር የምለው አሁን ላሉ ላለው ትውልድ ከህፃናት ጀምሮ የስልጤ ማህበረሰብ ባህል በደንብ ጠንቅቀው እንዲያውቁ። ቢያንስ ባህላዊ ከባህላዊ ቁሳቁሶች ጀምሮ ለመገልገያ ቁሳቁሶች አሉ። ህፃናት ሙዚየሙን እንዲጎብኙ ማድረግ፣ አባቶቻችን ኢቭን ህፃናት ምን ይላል ኩራዝ ምን ነበረ፣ ፋኖስ ምን ነበር የሚል ህፃን ይጠይቃል። ምንድን ነው አባቶቻችን በምን ይጠቀሙ ነበር? ምን ይበሉ ነበር? እንዴት ይኖሩ ነበር? የሚለውን ከህፃናት ጀምሮ ግንዛቤ ቢፈጠርና ባህላችን እንዲጠነክር፣ ሁሉም የበኩሉን ሚና እንዲወጣ የሚል መልእክት አለኝ። ስሜ አሰፋ ሰብድ ይባላል። ያው በስራ ዙሪያ ከመምህራን ጋር ያው አንዱ አካል ነኝ እና በዚህ ዙሪያ ላይ እኔ በራሴ የሚሰጠው አስተያየት ማለት ነው፣ ጥንት የነበረው የእንግዳ አቀባበልና አሁን ካለው ጋር በራሴ ጊዜ ኮምፔር ሳደርገው ማለት ነው፣ ልዩነት እንዳለው ነው የምረዳው። ያም ሲባል ድሮ የነበረው ማለት ነው ልክ እንግዳነት እንዳለ በሚመጣበት ሰዓት እንግዳ ሲመጣ ማለት ነው አንድ ነገር መጀመሪያ እንግዳ በሚቀበልበት በሚገባበት ሰዓት ማለት ነው የሚቀርብለት ማቴሪያል ራሱ ልክ ለምሳሌ ብቁ ሳይሆን እንኳን ቢቀር ማለት ነው በዛን ሰዓት የሚባል አባባል አለ። ነግደ ያያነንከ ይድጋለላና ነግደ ያያነንኮ ይጠቀማና በወቅቲከ የረከበይን ጊዜ እንዳለ አዎ በሰዓቱ ያገኘውን ነገር ነው የሚጠቀመው የሚባል አባባል ነገር አለን። ከዛ አኳያ ደግሞ አሁን ደግሞ ካለው ሁኔታ ጋር ስታየው ማለት ነው ትንሽ ልዩነት አለው እንዳለ። እዛኔ ወጉን ማድረጉን ሳይለቅ የስልጤ ስርዓቱን እንዳለ የእንግዳ አቀባበል እንዳለ አንድ በአንድ ተሰንትኖ የሚተነበይበት ሰዓት እንደነበረ ይገባኛል እንዳለ በዛን ሰዓት ማለት ነው። አሁን ደግሞ ካለው ሁኔታ ጋር እኔ ኮምፔንስ አድርገው በራሴ ጊዜ ማለት ነው ትንሽ ልዩነት አለ እንዳለ ለምን እየተረሳ የሄደበት ሁኔታ ነው የሚታየኝ፣ ለራሴ ስገነዘበው ማለት ነው። ምክንያቱም ምንድን ነው ቢባል ማለት ነው፣ አንደኛ ያው ካለው ከኑሮ ውድነት አኳያ፣ ከጊዜውም ከህዝብ ብዛት አንጻር፣ ከተለያዩ ነገሮች ውድነት አንጻር ማለት ነው፣ ትንሽ ያው ያ ሂደት እየተረሳ የመጣበት ሂደት ይኖራል እንዳለ። ህዝብ ካለ ሁኔታ ጋር ማለት ነው ከዛሬው ጋር ኮምፔር ሳረገው ሁኔታውን ያለቀቀ ይመስለኝ ነበር። እንደኔ እንደኔ ማለት ነው ያለቀቀ ይመስለኝ ነበረ። ያው ጥንት የነበረውን ከዛ አኳያ ራሱን የቻለ የእንግዳ መቀበያ ጋቢ አለ የሚነጠፍ እንደገና ያው እንደኛ ኤሪያ ደግሞ ማለት ነው። ከዛ አኳያ ሳገናዝብ ማለት ነው ራሱን የቻለ የእንግዳ መቀበያ ስርዓት ያለው አንድ በአንድ ከቤት ከዋናው ማቴሪያል ውጭ የሆኑ እንግዳ የምንቀበልባቸው ነገሮች ነበሩ። ከቤት እኔ ከራስ ስረዳ ማለት ነው የቡና አፈላሉ ወይም የእንግዳ አነጣጠፉ ራሱ ለየት ይል ነበረ። እንዳለ ያ ሂደት ዛሬ አለ ወይ? የለም እንደኔ ግንዛቤ በፐርሰንት ሀምሳ ፐርሰንቱ ልዩነት አለው ብዬ ወስዳለኝ። እንደ ራሴ ግንዛቤ ማለት ነው ያ እንዲሻሻል ባህሉ እንዳይጠፋ ማለት ነው የግድ ከብሔር ጋር በተያያዘ ከባህል ቱሪዝም ጋር በተያያዘ ማለት ነው ያሉ ተቋማት አሉ እነዛ በሰፊው ይሄን ያለውን ነገር የጥንት ጥዋቱን ባህላዊ አዘራረክ ማለት ነው። የግድ ባህል ደግሞ ለአንድ ብሔር ማለት ነው ትልቅ ሚና እንዳለው እንደራሴ ግንዛቤ ያውቃለሁ፣ እንዳለ እረዳለሁ። ከዚህ አኳያ ያለው ተቋም በሰፊው እንዲሰራ ቢደረግ በጣም አሪፍ ነው ብዬ አምናለሁ። ይሄ ነው ወይኔ አስተያየቴ ማለት ነው። ይህ የእንግዳ አቀባበል ባህል የማህበረሰቡን ማህበራዊ ግንኙነት በማጠናከር ሰላማዊ ህይወትን እንዲመራ የሚያደርግ ሲሆን የቀጣይ ትውልድ ባህሉን በመጠበቅ እንዲያስተላልፍ አስተዋጽኦ ይኖረዋል። ይህም ማለት በዚህ ስርዓት ውስጥ ያሉ የተለያዩ ክንዋኔዎች መቻቻል፣ መከባበር፣ መተዛዘንን የያዘ በመሆኑ በሰዎች ስብዕና ግንባታ ወደር የሌለው ድርሻ ይኖረዋል። በባህሉ መሰረት ለእንግዳው ክብር የሚከናወኑ ተግባራት የባድ ወገሬት የመረጃ ልውውጥ የመሳሰሉት የስልጤ ብሔረሰብን ባህል ሳይበረዝ ማስተላለፊያ ዘዴ በመሆን ያገለግላል። ይህ ባህል እንዳይጠፋ ምን መደረግ ይኖርበታል ስንል ከማህበረሰባችን አካላት አነጋግረናል። ያ እንዲሻሻል ባህሉ እንዳይጠፋ ማለት ነው የግድ ከብሔር ጋር በተያያዘ ከባህል ቱሪዝም ጋር በተያያዘ ማለት ነው ያሉ ተቋማት አሉ። እነዛ በሰፊው ይህ ያለውን ነገር የጥንት እጥዋቱን ባህላዊ አዘራረክ ማለት ነው የግድ ባህል ደግሞ ለአንድ ብሔር ማለት ነው ትልቅ ሚና እንዳለው እንደ ራሴ ግንዛቤ ያውቃለሁኝ፣ እንዳለ እረዳለሁ። ከዚህ አኳያ ያለው ተቋም በሰፊው እንዲሰራ ቢደረግ በጣም አሪፍ ነው ብዬ አምናለሁ። ይሄ ነው ምናልባት ያው እኔ እንደ ወጣት ማደረጊያ ያለበት ነገር የምለው አሁን ላሉ ላለው ትውልድ ከህፃናት ጀምሮ የስልጤ ማህበረሰብ ባህል በደንብ ጠንቅቀው እንዲያውቁ ቢያንስ ባህላዊ ከባህላዊ ቁሳቁሶች ጀምሮ መገልገያ ቁሳቁሶች አሉ። ህፃናት ሙዚየሙን እንዲጎብኙ ማድረግ። አባቶቻችን ኢቭን ህፃናት ምን ይላል፣ ኩራዝ ምን ነበረ፣ ፋኖስ ምን ነበር? የሚል ህፃን ይጠይቃል። ምንድን ነው አባቶቻችን በምን ይጠቀሙ ነበር? ምን ይበሉ ነበር? እንዴት ይኖሩ ነበር? የሚለውን ከህፃናት ጀምሮ ግንዛቤ ቢፈጠርና ባህላችን እንዲጠነክር ሁሉም የበኩሉን ሚና እንዲወጣ የሚል መልክት አለኝ። እንደ አጠቃላይ የእንግዳ አቀባበል ስርዓታችን ጥናት የሚሻ የመከባበርና መቻሻል እሴታችንን በማጎልበት ተምሳሌት ሊሆን የሚችል እሴትነትን እውቅና ሊቸረው የሚችል ስራ ስለመሆኑ በመግለጽ የምሰናበታችሁ ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔው ሁሴን ይሰይድ ነበርኩ። መልካምን ሁሉ ተመኘውላችሁ